ሰበር ዜና ጀነራሉ፣ በአስቸኳይ ከመሸ በአብይ አህመድ ቀጥተኛ ትዕዛዝ ወደ አዲስ አበባ ተጠሩ። የአድማ ብተናና የሚሊሻ አዛዦች በጀግናው ፋኖ ታሪካዊቷ የሚኒሊክ ቃል ኪዳን ቦታ ወራይሎ ላይ ተሸኙ። የአረንዛው ዳሞት ብርጌድ ጀጋ ከተማን ተቆጣጥሯል። ፋኖነት ነጻነት ነው። በሀገር መወደድ፣ በህዝብ ፍቅር፣ በእውነተኛ ሀዲድ ላይ የሚተም ድንቅ ተዋጊ ኃይል ፋኖ በጋሞ ዞን ተመስርቶ ታሪክ እየሰራ ይገኛል። በጋሞ ዞን ታጣቂ ኃይሎችና ጣጩ መከላከያ የሚባለው በዘይሴ ኤልጎ ፋንጎ ቀበሌ ላይ ከፍተኛ ውጊያ እያደረጉ ይገኛሉ። የዓለም የፖለቲካ ሚዛን በአምባገነኖቹ ጥላ ስር ወድቋል። የኤርትራ ውጭ ጉዳይ ሚኒስተር የቁም ስረኛ ተደረጉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ ጀነራሉ በአስቸኳይ ወደ አዲስ አበባ ተጠሩ። በቅርቡ አርበኛ ራስ ዘመነ ካሴ በሰጠው መግለጫ ላይ በአይነቱ ከእስካሁኖቹ ለየት ያለ ታምር የሚል ስያሜ የተሰጠው የአገዛዙ ኃይሎችን የመበታተንና የአማራን ሰቆቃ ለመመለስ አላማ ያነገበ ታላቅ ኦፕሬሽን እንደሚደረግ ገልጸው ነበር። በዚህ ኦፕሬሽን የመሪያቸውን የአርበኛ ዘመነ ካሴን ትእዛዝ ብቻ ሲጠባበቁ የነበሩት የምድር ድሮኖች በተለያዩ ቦታዎች ዘመቻ በማካሄድ በርካታ ከተሞችን እየተቆጣጠሩ ይገኛል ይገኛሉ። የቀድሞ መንቆረር፣ የአሁኗ ጎጃም ደብረ ማርቆስ፣ ገርጨጭ፣ ቢኮሎ፣ ደንበጫ የመሳሰሉት በጎጃም የሚገኙ ከተሞች በፋኖ ቁጥጥር ስር ወድቀው ነበር። በዚህ ተነሳ ዳግም መመታቴን አልቀበልም ያለው አማራ መሩ አብይ አህመድ አሊ ከአንድ ቀን በፊት በጋሸና ላይ ጄኔራል መድፍ ሲተኩስና በድሮ ንጹሐንን ሲጨፈጭፍ መዋሉ ተሰምቷል። ይህ አልበቃው ብሎ የተወሰደበትን እርምጃ አምኖ መቀበል አቅቶት በጎጃም ቀጠና ልዩ ተልዕኮ ተሰጥቶት የገባውን የምስራቅ ቅስ ዋና አዛዥ የሆነው ሌተናል ጄኔራል ሙሐመድ ተሰማን በአስቸኳይ አዲስ አበባ ከመሸ እንዲገባ በልዩ ትእዛዝ ማስጠራቱ ተሰምቷል። ቀድሞውኑ ሌላው ሁሉ ቀላል ነው፣ በገንዘብ ይታለላል፣ ከባዱ የጎጃም የዘመነ ካሴ የጽንፈኛ ቡድን ነው ሲል የከረመው ሽመልስ አብዲሳ አሁን እውነትም ተበታትኗል። አከርካሪው ተሰብሯል የተባለው የጎጃም ፋኖ እየገሰገሰ በርካታ ከተሞችን በራዳር ውስጥ አስገብቶ አገዛዙን እያስጨነቀው ይገኛል። በቅሎ ገሪውን ሰራተኛ መሪውን ወታደር አዋጊውን ይመስላልና በበሳል አመራሮች የሚመራው የጎጃም ፋኖ ትእዛዝ በሰጠ በብርሃን ፍጥነት እንዳቦ ሸማኔ ከምሽግ ምሽግ እየተራመዱ የብልጽግና ስልጠና አስጠባቂ እየረፈረፉት ይገኛል። መረጃችን አሁንም የቀጠለ ሲሆን፣ በሌላ በኩልም ፋኖነት ነፃነት ነው። በሀገር መወደድ፣ በሕዝብ ፍቅር፣ በእውነተኛ ሀዲድ ላይ የሚተም ድንቅ ተዋጊ ኃይል ፋኖ በጋሞ ዞን ተመስርቶ ታሪክ እየሰራ ይገኛል። በጋሞ ዞን ተጠቂ ኃይሎችና ፈርጣጩ መከላከያ የሚባለው በዘይ ሴኤልጎ ፋንጎ ቀበሌ ላይ ከፍተኛ ውጊያ እያደረጉ ይገኛሉ። ቀደም ባሉት ወራት በአፋር ሶማሌና በአዲስ አበባ እንዲሁም በደቡብ ኢትዮጵያ ምስረታውን ይፋ አድርጎ ሀገራዊ አላማንና ብልጽግና ለማስወገድ አልመው እየተንቀሳቀሰ የሚገኘው ፋኖ ነው ዛሬ አለሁም ብለዋል። ይበንዲ እንዳለ በሌላ በኩልም የአድማብተናና የሚሊሻ አዛዦች በጀግናው ፋኖ ነው ታሪካዊቷ የሚኒሊክ ቃል ኪዳን ቦታ ወራይሉ ላይ ተሸኙ። በታሪካዊቷ በወራይሉ ውጊያ ላይ ኩሉ የተባለ የወራይሉ ወረዳ ሚሊሻ አመራር ተሸኝቷል። የአድማብተና ሻምበል መሪና ምክትል ሻምበል መሪና ጨምሮ እስካሁን አስከሬ ናቸው ያልተነሳ የስርዓቱ ዙፋን ጠባቂ ሚሊሻ አድማብተና ተና የውሻ ሞት የሞቱ ሲሆን የቀበሌ አመራር ጨምሮ አምስት ሙርኮ ሚሊሻ አገቢ ሆኗል። አገዛዙ ዛሬም በገፋ ሀይሉን የጥይ ቀለብ እያደረገ ይገኛል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የአረንዛው ዳሞት ብርጌድ ጅጋ ከተማል ተቆጣጥሯል። የአፋ በአምራብ አመራት ቴዎድሮስ እስ አምስተኛ ራስ ቢተወድድ መንገሻት ክፍለ ጦር አረንዛው ዳሞት ብርጌድ በትላንትናው እለትም ከምሽቱ አራት ሰዓት ወደ ጀጋ ከተማ ዘልቀው በመግባት በሰሩት ኦፕሬሽን ከተማዋን ተቆጣጥረዋል። የፈራረሰው ስርዓት ከውጊያው የተረፉትን ሚኒሻና ፖሊስ ፔምፔ ይዘው በመግባት አጅቦ ያስወጣ ሲሆን፣ ጥሏቸው የሄዶ የከተማ አስተዳደር የብልጽግና አሽከሮችን በፋኖ ተለቃቅመው ተይዘዋል። እስካሁን ሰዓትም የጀጋ ከተማ በቁጥጥራችን ስር ስትሆን፣ ብዙ ባንዳዎችም ተይዘዋል። ነበልባል ፋኖች የከተማውን ማህበረሰብ በማረጋጋት ወደ ሰላማ በመመለስ የቀደመ የሆነ ስራቸውን እየሰሩ ሲሆን ማህበረሰቡም ደስታውን እየገለጸ ይገኛል። ይህ በእንዲህ እንዳለ በሌላ መረጃችንም የዓለም የፖለቲካ ሚዛን በአምባ ገነኖች ጥላ ስር ወድቀዋል። የኤርትራ ውጭ ጉዳይ ሚኒስተር የቁም እስረኛ ተደረጉ። የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳላህ በተባበሩት መንግስታት ድርጅት ጠቅላይ ጉባኤ ላይ ያደረጉት ንግግር ፕሬዚዳንት ኢሳያስ አፈወርቅን አላስደሰተም። የኤርትራ ፕሬዚዳንት ኢሳያስ አፈወርቅ የሀገሪቱ የውጭ ጉዳይ ሚኒስተር አቶ ኦስማን ሳላህ አሊ በቁሙ ስር ውስጥ እንዲሆኑ ጥብቅ ትእዛዝ ማስተላለፋቸውን ከኤርትራው ምንጮች መረጃ ደርሶናል። በስብሰባው ንግግር ማድረግ የነበረባቸው ፕሬዚዳንት ኢሳያስ መገኘት ባለመቻላቸው ኦስማን የኤርትራን መንግስት ወክለው ንግግር አድርገዋል። ኦስማን በኤርትራ ላይ የተጣለው ማዕቀብ በአስቸኳይ እንዲነሳ እንጠይቃለን ማለታቸው በቁም እስር ውስጥ እንዲሆኑ በኢሳያስ በኩል ትዕዛዝ የተላለፈባቸው በተባበሩት መንግስታት ድርጅት ስምንት መቶ ሰማንያኛ ጉባኤ ባስተላለፉት መልእክት እንዲሁም ከጉባኤው ጎን ለጎን ከአሜሪካ ስቴት ዲፓርትመንት ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ ከሆኑት ማሳድ ብሎስ ጋር ባደረጉት ምክክር እንዲሁም በቀይ ባህር ዙሪያ የኤርትራን ሉዓላዊነት ባከበረ መልኩ ለመወያየት ዝግጁ ነን ሲሉ ኦስማን ለ ደቂቃ ያህል ያደረጉት ንግግር በኤርትራ መንግስት ሚዲያ ላይ እንዳይተላለፍ መከልከሉ ታውቋል። ይህ በእንዲህ እንዳለ በሌላ መረጃችንም የሥነ ምግባር ችግር መታየባቸው 16 ፈጻሚዎች ላይ አስተዳደራዊና ሕጋዊ እርምጃ መውሰዱን የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ አስታወቀ። ቢሮው የ2018 የመጀመሪያውን ሩብ ዓመት እቅድ አፈጻጸም ከተቋሙ አመራርና ማኔጅመንት አካላት ጋር በጋራ ገምግሟል። የክልሉን ወጪ በራስ ገቢ ለመሸፈን እንዲቻል ቢሮው በበጀት ዓመቱ መነሻ ከንቅናቄ ተግባር አንስቶ በቅንጅት ተግባራትን መፈጸም እንደቻል አስታውቋል። በዚህም ደረጃው የገቢ ስኬታማ ውጤቶች እየታየ የመጣ ቢሆንም በሩብ ዓመቱ መድረስ ከሚገባው የገቢ አፈጻጸም አንጻር ቀሪ ስራዎች እንደሚጠይቁ በሩብ ዓመቱ የአፈጻጸም ግምገማ ተገልጿል። በሩብ ዓመቱ ከ138 የታክስና አገልግሎት ቅሬታዎች ውስጥ 127 ለሚሆኑት ምላሽ መስጠት የተቻለ ሲሆን 431 አዳዲስ ግለሰብ ነጋዴዎች መመዝገብ ተችሏልም ተብሏል። በዚህም የገቢ መሰረቱን በማስፋት በየአካባቢው የሚሰበሰበውን ገቢ በማሳደ ማደግ የህዝብ ተጠቃሚነት የሚያረጋግጥ እንደሆነም ተመላክተዋል። በሩብ ዓመቱ የተጭበረበረ ታክስ ኦዲት በማድረግ 32 ሚሊዮን 3399198 ብር ግኝት መከናወኑም ተገልጿል። በተጨማሪ 43 ሚሊዮን 168532 ብር ከውዝፍዳ ገቢ መደረጉ የተገለጸ ሲሆን 171 ግብር ከፋዮች ደረጃቸውን በማሳደግ እንዲያሻሽሉ መደረጉ ተብራርተዋል። በክልሉ ቀጥተኛ ካልሆኑ ታክሶች የሚሰበሰበውን ገቢ በማ ለማሳደግ የህዝብ ተጠቃሚነት ማረጋገጥ የሚያስችል በመሆኑ በዚህ ላይ በትኩረት መሰራት ይገባልም ተብሏል። በክልሉ 16 የስነ ምግባር ችግር የታየባቸው ፈጻሚዎች ላይም አስተዳደራዊና ህጋዊ እርምጃ በመውሰድ ተገልጋዩ በተቋሙ ላይ ያለውን እምነት ለማሳደግ እየተሰራ እንደሚገኝና ቀጣይ መሰል ስራዎች በተጠናከረ መልኩ እንደሚከናወን ተመላክተዋል። ይህ በእንዲህ እንዳለ በሌላ በኩልም ኢትዮጵያን የሚገልጹ መለያዎችን የያዘ አዲስ የተሽከርካሪ ሰሌዳ መለያ ይፋ ሆነ የሚገልጹ መለያዎችን የያዘ ሀገሪቱ በዘርፉ ከፈረመቻቸው ዓለም አቀፍ ስምምነቶች በተጣጣመ መንገድ ዓለም አቀፍ መስፈርትን ተከትሎ የተዘጋጀ አዲስ የተሽከርካሪ ሰሌዳ መለያ ይፋ ማድረጉን የትራንስፖርት እና ሎጂስቲክ ሚኒስቴር አስታወቀ። አዲሱ የተሽከርካሪ ሰሌዳ መለያ ቁጥር ይፋ መሆኑን አስመልክቶ የትራንስፖርትና ሎጂስቲክ ሚኒስተር በወጣው መግለጫ ሚኒስተሩ አለሙ ስሜ ዶክተር ነባሩ የተሽከርካሪ ሰሌዳ መለያ ቁጥር አመራርነትና ሰርጫጨት የአገልግሎት አሰጣጥ ምልልስ የበዛበት ሀብትንና ጊዜን የሚያባክን ተገልጋዩን ያላረካ፣ ለሙስናና መልካም አስተዳደር ችግር ያጋለጠ፣ ለቁጥጥር አመቺ ያልሆነ እንደነበር ተናግረዋል። በመሆኑም ተመሳሳይ የተሽከርካሪ ሰሌዳ መለያ ቁጥር በሀገሪቱ እየተበራከቱ በመምጣታቸው አ አዲስ ታርጋ ማውጣት አስፈለገ አስፈላጊ ሆኖ መገኘቱን ገልጸዋል። አዲሱ የሰሊዳ ቁጥር ኢትዮጵያን የሚገልጹ መለያዎችን የያዘ እንዲሁም ዓለም አቀፍ መስፈርቱን የተከተለና ኢትዮጵያ ከፈረመቻቸው ዓለም አቀፍ የዘርፍ ስምምነቶች ስምምነቶች ጋር በተጣጣመ መንገድ የተዘጋጀ መሆኑን ያመላከቱት ሚኒስተሩ አስፈላጊ የዲጂታል አሰራር መሰረተ ልማቶች ሲጠናቀቁ አዲስ ታርጋ ሙሉ በሙሉ ወደ ስራ የሚገባ መሆኑን ተናግረዋል። የተወደዳችሁ ተከታታዮቻችን ለዛሬ ያስንላቸ ይሆናችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።